ሰላም ጤና ይስጥልን ውድ የማርክ ሶሊሽን ተወዳጆች፣ በድምፃዊ አንዷለም ማለትም በሟች ወይዘሮ ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርምራ እያጣራ መሆኑን ፖሊስ አስታወቀ። በለሚኩራ ክፍለ ከተማ ወረዳ ልዩ ሶስት ቦታው ሳንሻይ ቤቶች ፊት ለፊት ከሚገኘው ውዳስ ሕንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 ቀን 2017 ከሌሊቱ 10 ሰዓት አካባቢ ከቤቷ ከማብሰያ ክፍል በኩል ካለው በበረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፏን የአዲስ አበባ ፖሊስ አስታውቋል። ይህ አዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ መሆኑን የገለጸ ሲሆን የመዋቸዋን አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ለምርመራ እንዲሄድ አድርጓል። ሟቿ ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በማዋል ምርመራ እያጣራ መሆኑም ተገልጿል። በለሆነም በቀጣይ የመጨረሻውን የምርመራ ውጤት ለህዝብ ይፋ እንደሚደረግ ፖሊስ አስታውቋል። በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው መሆኑን የገለጸው ፖሊስ በምርመራውም ሂደት ላይ የሚያሳድረው አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርግታቸው እንዲቆጠቡ አሳስቧል። መልካም ጊዜ።